ምንድ ነው የሚባለው ጥንስስ ተጠነሰሰ ይባላል ዋላው ቅመስ ጥንስስ እኮ ምናምን ነገር ፀጉር ምናምን ነገር አብቅሎ ከፍተው ትም እራሱ ሳታውቅ ነው የምታስለፈልፈኝ። ግን እነዚህ እንደሚያስፈልጉ አውቃለሁ ግን ስቴፖች፣ ቤተሰቦቻችን እንደምን አላቸው? እግዚአብሔር እውነት የምር የምር ግን የምሬን ነው የምር እንዳታናድደኝ ካናደድከኝ፣ አናድዳለሁኒ። እሺ አላናድድሽም። እንስማማ እንስማማ። ተስማምተናል። በስርዓት ነው የምናወራ። አሁን በስርዓት መጀመሪያ በትክክል ጠላ እንዴት እንደሚዘጋጅ ከነገርሽኝ፣ እሺ፣ እቤት ደግሞ የምናዘጋጅ ምናዘጋጅ ከሆነ አሁን የገና ለገና ያስፈልገናል ጠላ አሰርቼ አስመጣለሁ። የምር አይ፣ ያውልሽ አሁን አንቺ እኔን ማናደር ጀመርሽ። ጀመርኩ ጀመርሽ እንጂ ጥመቂማ ጀምሬ ነው አሁን የተዘጋጀው። ድፍድፉ ካበስታ ደምሬው ድፍድፉ ድረስ እኮ ነው ዋናው ጠላው የሚባለው። ና ድንገር እኮ የሚከብደው ፓርት ነገር የሚከብደው፣ የምልህ ለሙያ የሚከብድ አይደለም። ጠላ አሰራሩ አሁን ለገና ጠላ ጥመቄ ሌላ ክርክርና፣ ለምን አሰራሩን ብቻ ከነገረሽ ትችያለሽ። እሱን ትነግሪኛለሽ እኔ አዘጋጅኋል ብራቮ አትበለኝ እያወራሁ እሺ ይኸውልህ ጠላ ጌሾው መጀመሪያ ለሚደረገው የምር ጣል ጌሾ እና የእንጨቱ ጌሾ ከዛ ብቅል የተለያየ ብቅል አለ የስንዴ አለ የበቆሎ አለ የገብስ አለ እና ብዙ ጊዜ በቆሎ ስንዴ ምናምን ነገር ይከብዳሉ ስለዚህ የጨጓራ ላለበት ሰው ቅልል ብሎ ለሚጠጣ ሰው አብዛኛው ጊዜ የገብስ ብቅል ነው የሚመከር እና ቤትኛ መዘጋጀው በገብስ ብቅል ይደረግና ይሰራል ጥንስስ ምንድን ነው? ጥንስስ ማለት የጌሾና ምንድን ነው የብቅሉ ውህድ ነው። የገብስ ብቅል፣ እኛ የገብስ ብቅል ነው ምንጠቀመው። አይከብድም፣ አይኮ መጠጠም አይነት ነገር አይበስልም። ቶሎ ይሄ እንትን የሚባለው ነው። መውደድ ነው። ኬኒቱ አይደለም ብቅል። እያናደርኩሽ አለም እየጠየኩሽ ነው። ማብቀል እኮ ነው። ውሃ ይደረግበትና ከዛ ይታምካል። በቃ በማዳበሪያ ነገር። እኔ እንዴት እንደሚታምካል አላውቅም፣ ግን ኖርማል ስርአቱ እንደዛ ነው። ውሃ ይደረግበትና ተያይዞ ማለት እኮ ይያዛል። ይሄ ሳር ምናምን ነገር ፀጉር ምናምን ነገር አብቅሎ ከዛ እሱ አዎ፣ እሱ ይፈጭና ከጌሾ ጋር ተዋህዶ ጥንስ ይሰራል። እሺ፣ ከዛ ከአምስት ቀን በኋላ ጌሾስ ምንድን ነው የሚደረገው? ጌሾማ ቅጠል ጌሾ እንዳለ እስከ ቅጠሉ ነው የሚገባው። እህ፣ በደምብ አስረጅና፣ እሺ፣ ቅጠሉ ይደርቃል። ከዛ ይፈጫል፣ ደግሞ ይወቀጣል። ዱቄት፣ ምን አለ ፓውደር ይሆናል። ጌሾ፣ አዎ። ከዛ የእንጨቱም እንደዛው ማለት ነው። እንጨቱ ልክ እንደ ቅጠሉ ታስ እየተቀጣ ከዛ ተቀጥቅጦ ነው ገበያ ላይ የሚሸጠው። ከዛ እሱ እኛ የሚደረጋት አዝ ሾ የተወቀጠ ፓውደሩ እና የእንጨት ጌሾ እንደ ቅድም ሄደል ሄደል ዘርዘር ጂ ድረሽበት እንዳትወድቅ። እዛ ይቀጠቀጠና ከብቀል ጋር ይደረጋል። ከዛ በኋላ አምስት ቀን ሲሆነው እዛ ስለሚደረጋል ሁለቱ ይቀላቀልና ለስንት ቀን ነው የሚቆየው? አምስት ቀን። ምንድነው የሚባለው እኮ ጥንስስ? ተጠነሰሰ ይባላል። ጥንስስ እንደ የአካባቢው ወይም ደግሞ እንደምትፈልገው ጥንካሬ መጠን ነው። ከዛ በኋላ ድፍድፍ ነው የሚዘጋጀው። ድፍድፉ ደግሞ እንዴት እንደሚዘጋጅ ንጋፍ፣ ገብስ፣ ጥቁር ገብስ ይቆላል። ከዛ ይፈጫል። ከዛ አሻሮ እንትን ይባላል። ሊነኮር ይችላል። በውሃ ታሻውና ይነኮራል። አንበሲት ከሆነ ይነኮራል። እዛ በኋላ እንደ አስፈላጊነቱ እያለ የጠላቂ ጣም ያዘጋጁ አለው። ዳጉሳ በቆሎ እና እንደዚህ አይነት ነገሮች ተደርጎ የጠላቂ ጣ ተዘጋጅቶ ከእንትኑ ጋር ሊገባ ይችላል። የድፍድፉ ቀን አሻሮ ሲገባ አብሮ ሊገባ ይችላል። ስለዚህ እንደዛ ይደረግና ኦልሬዲ ድፍድፉ ተሰራ ማለት የጠላቂ ጣውን አሻሮ ማስገብተህ አሻሮ ተነክሮ ይገባና ድፍድፍ ይሰራል። ከዛ ድፍድፉ ይታፈናል ከሶስት እስከ አራት ቀን እንዲቆይ ይደረጋል። እንዳየሩ ሁኔታ አየር በጣም ቀዝቀዝ ከሆነ ደግሞ በሶስት ቀን ሊደርስ ይችላል። ከዛ ከሶስት ቀን በኋላ ምን ይደረጋል? ልክ ስትከፍተው ድፍድፉ ሲደርስ በዚህ ጨርሰ አይችልም። ጥለዋ ተሰራች። ጥሏ ልታሰራ ነበር። አሁን ስትመጣ ጠለውን ትጨርስልናለች። ምን አይነት ስንት ብር ያሰራሽ? እና ከዛ ቪዲዮ ሪከርድ ይጀምርሻል። አስራ አንድ ቀን ጣላ ለመጠጣት አስራ አንድ ቀን ይፈጃል ማለት ነው ስለዚህ አሁን ገና ከመድረሱ አስራ አንድ ቀን በፊት አታዘጋጅ። የሚያስፈልገውን ግብአት አሟላለሁ። ለገና በዓል ድምቅ ጠጅ እኔ እጥላለሁ፣ አንቺ አጣላሽ። እየቀለድኩ አይደለም እሺ። የምር እንደዛ ከሆነ የምር ጠላ ፈልገና የገና ማለት ዶሮም ጠላውም ጠጁም ዳቦ ድፎ ከዛ፣ ይሄ ድምቅ ምቅ ይላል ፏፈሽ እንላለን። ስለዚህ ይሄን ይመስላል። እንግዲህ ውድ ተመልካቾቻችን የጠላ አዘገጃጀት ከህይወት ተምረናል። አትችይ ብላድም ግን እኔ ትቻይ አትቻይ ተመልካቾች ናቸው የሚፈርዱኝ አይደለውም። እና በእውነት ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ እሷም ትችላለች አትችልም የሚለውን በዛውም ገምግሟት፣ እዚህ ቦታ ላይ ተሳስተሽ ቦታ ላይ ያለሽም ብዬ ፕራንክ አርጊያት ነበር። ግን አሁን ጥርቅ አድርጎ እየበላ ማለት ነው፣ የሰራውትን ጥርቅ አድርጎ ሳህኑን ስሞ እያነሳ

መጠን አሰራሩ ሊለያይ ይችላል። ቤዚክ የሆኑ ስቴፖች ግን እነኝ ናቸው። አሁን በአንተ እይታ ግን እኔ አላውቅም። ሳታውቅ ነው የምታስለፈልፈኝ። አትችን ትች ግን እነዚህ እነዚህ እንደሚያስፈልጉ አውቃለሁ፣ ግን ስቴፖች። ስለዚህ በማውቀው ትቻለሽ አትል ናሽሚች እሺ። መልካም ጊዜ ነው። ሰላም ሁኑ። በሌላ ቪዲዮ ደግሞ እንመጣላቸዋለን። ሰላም ሁኑ ሉት